ኤፍራታ ምን አጋጠማት ምን ተፈጠረ ኤፍራታ በጣም ያሳዝናል ራሷን አጠፋች ያፌት እንግዲህ በተፈጠረው ነገር አጋጣሚ አድርጎ ቤቱ ይዞ ሄዶ አብረን እንኖራለን፣ ሰርግ ቢሰረግም ባይሰረግም ጉዳይ አይደለም እያላት ነበረ። እሷም ከፈለክ አንተ ምናታንም እስር ቤት መበስበስ ትችላላችሁ፣ አይመለከተኝም፣ ከፈለክ ግደለው ብለው ነበረ። እሱም አይ ይህን ውሳኔ የወሰንሽው ተናደስ ስለሆነ አውቃለሁኝ። ስለዚህ ስትረጋጊ የምትወስኒው ውሳኔ ጠብቃለሁ ብሎ ነበር። ስትረጋጋ የወሰነችው ውሳኔ ናታን ከምታጣና እንዲሁም ያፌት ጋር ከምትኖር ራሷን ማጥፋት ነበረ የመረጠችው። በጣም ያሳዝናል። የፍራታ እንግዲህ ከሁሉም ሳትሆን፣ ገኒ አሁን ምንድን ነው የሚበቃት? ልጄ እናትሽ ነይ ብላ አረጋግታ ሳትነግራት በዚህ ቅጽበት ልጇን ስታጣ ምን ነው የሚሰማት። እውነት እናትነትም ከባድ ነው። ኤፍራታ ራሷ ላይ የወሰነችው አማራጭ በእርግጥ ከባድ ነው፣ ግን እኔ የፈጣሪ ነኝ ፈጣሪ እንጂ የሚወስደኝ እኔ አይደለሁም የሚል ሀሳብ ነበራት። ዛሬ ግን በዛ ብትለው በዚህ እማትላቀቀው ሙጫ የሆነ ያፌትን ስላጋጠማትና በእናቷና በወንድሟ እንግዲህ ናታን ሳይነግራት ስለቀረ አሁን የሚያኖራት ወይም ደግሞ የሚያጓጓን ነገር ስለሌለ እስከዛሬ አብረውኝ እየበሉ እየጠጡ በአብረውኝ እየኖሩም በጉያ ሆነው ብዙ ምስጢር ደብቀው ብቻዬን ስሰቃይ ቤተሰብ የለኝም እያልኩ መከራዬን ሳይ ዝም ብለው የኖሩ ሰዎች ለእኔ ምን የማይደሉ። ስለዚህ ከማንም ጋር ከምኖር የሚጓጓልኝም ሆነ የሚያዝንልኝም ሰው ስለሌለ እኔም የምኖርለት የምጓጓለት ሰው ስለዋሸኝ ራሴን ማጥፋት አለቤ ብላ ራሷን አጠፋች። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ በቀጣይ መተናል ማለት ነው። ኢፍራታ እንግዲህ በጣም በሚያሳዝን ሁኔታ ራሷን ከዚህ ምድር ላይ አግላለች ማለት ነው። አንዳንድ ጊዜ ንደት በጣም መጥፎ ነው። እና ትናንትና እንደሰማነው ያፌትን በፍጹም አልፈልግህም ከዚህ በኋላ ከፈለክ፣ ምንም ማንም አያጓጓኝም ገደል መግባት ትችላላችሁ፣ ከፈለክ ናታንን እሰረው፣ ስትፈልግ ደግሞ ግደለው፣ አይመለከተኝም ብላ ነበር። ነገር ግን የኔ ቆንጆ የኔ ንግስት፣ ስትረጋጊ የምትወሰነው ውሳኔ ጠብቃለሁ። አሁን ስሜታዊ ስለሆንሽ ነው እየወሰንሽው አልፈልግም የምትዩ በናታን እንደማትደራደሪና ናታን መጥፎ ነገር እንዲሆን እንደማትፈልጊ አቃለው አላትያ ፌት እሷ ደግሞ በኋላም ብቻዋን ሆና በቃ አማራጭ ስለሌለ እዚህ ብኖርም የሚያዝንልኝም የሚጓጓልኝም ሰው ስለሌለ። አረፌ ራሴን ከዚህ ምድር ባገልለው የሚሻለኝ አለችና ራሷን አሰናበተች። በጣም ያሳዝናል። ኢፉ በእርግጥ ጠንካራና ጀግና ሴት ናት። ከሷ በጣም ብዙ ነገሮችን ተምረናል። ሴት ልጅ በምን ሁኔታ ህይወቷ ላይ በሚመጡ ፈተናዎች እንዴት ማለፍ እንዳለብን እጅግ ተምረንበታል። ግን ደግሞ በጣም የሚያሳዝነውና የሚያመው ነገር ኤፍራታ የመጨረሻዋ አለማማሩ በጣም ያሳዝናል። ብዙ ሂደን ሄደን ተጉዘን ተጉዘን ግን አንድ ተስፋ የሚያስቆርጥ ነገር ሲመጣ እንደዚህ ነን። በኢፍራታ መሞት ደግሞ ሁሉም በጣም አዘኑ። ያሳዝናል። በተለይ ገኒ የእግር እሳት ነው የሆነባት። ልጅን ያመቶ ያመቶ እንንገራት ሲለኝ እኔ አይሆንም ብዬ ልጅን አጣኋት። አንድ ቀን የእናትነት ስሜት እኔ እናቶኝ መሆኔ ቢታወቀኝም ለሷ ግን እናቴ ናት ብላ ምስጢሯ እንድታካፍለኝ አልፈቀድኩላትም። እያዙ ይልቀቁኝ እያለች ከማንም በላይ ተጎርታለች። ናታንም እንግዲህ ምን ነው ነግረት በሆን ምን ነው ይሄን አድርጌ በሆን እያለ እያለቀሰ ይገኛል። ጸጸታቸው በጣም የናታንና የገኒ ወደራጣ ኢፍራታ ልጅን እኔ ነኝ የሰወትኳት እያለች ገኒ ያዙ ይልቀቅ ትላለች። ዳግምም እናቱን ይህ ሁሉ ያንቺ ነው፣ ተይ እናቴ እህቴን ትጎዳብኛለይ ልንገራት እያልኩሽ ብዙ ጊዜ አይሆንም እያልሽ በቃ አንዷ አስቀረሻት አለ። ዳግምም ሁላቸውም በጸጸት ይሰቃያሉ። ናታንም ምነው ነግሬያት በሆን ይላል። ገኒም ደግሞ ምነው ነው የዛን ቀን ባናወራ ቀርቶብን በሆን ትላለች። እንግዲህ ያፌት ደግሞ የመጨረሻ አዘነ። አሁን ይበልጥ ናታን ላይ ያለው ጥላቻና ናታንን ለመበቀል ያለው ድርጊት ከበደ። ከዚህ በኋላ ናታንን ድሮም ኤፍራታን ፈልጓት ሳይሆን ናታንን ለመበቀል ነበር ያፌት እያደረገ ያለው። አሁን ግን በጣም በሚያሳዝን ሁኔታ ለሁለቱም ሳትሆን ያፌት ኤፍራታን በጣም አፍቅሯን ነበረ። ስለዚህ አንተ የኔ የሆኑን ነገር እንዳሳጠሀኝ ነው፣ ኢፉዬን አሳጠሀኝ። ገና ሕይወትን ሲኦል አደርገዋለሁ እያለ ያፌት ናታን ላይ ላይዛተበት ናታን ሐዘኑን ያስተናግድ ወይስ የፌትን ግርግር ያስተናግድ? በጣም ያሳዝናል። የገኒ ስቃይ ቀጠለ። ገኒያውን የምታደርጋቸው ነገሮች እሷ ራሱ ራሷን የምታጠፋ ነው የሚመስለው። ልጄን በጉያዋ ተቀምጬ እንደዚህ ነው ብዬ ሳልናገር እናቴ ብላ እንድትጠራኝ አንድ ቀን ሳልፈቅድላት ያጣኋትኔ ነኝ ስለዚህ ልጅ ጠብቅኝ እያለ ትገኛለች ገኒ። አንዳንድ ጊዜ ነገሮች ከአቅማችን በላይ ሲሆኑ የምንወስናቸው ነገሮች ይከብዳሉ። እፍራታ ደግሞ አንደኛ ከእናቷና ከናታን ተስፋ ብትቆርጥም ያፌት ጋር ያመጣት ነገር ተስፋ የሚያደርግ አይደለም። ምክንያቱም አትወደውም፣ ጨካኝና አረመኔም እንደሆነ ታውቃለች። በዚህ ምክንያት አይ ከዚህ ከሰውዬ ጋር እንደምኖር መፍቀድ የለብኝም እሱ ጋር ከምኖር ራሴን ባጠፋ ይሻለኛል አለች። ምክንያቱም ብዙ ስቃይና እንዶም ሴት እህቶቿን ሲኦል ኑሮ እንድኖሩ ሕይወታቸውን አበላሽቶ እንደቀረ ታውቃለች። ለናታን ብላ የሚመጡትን ነገሮች በሙሉ ተጋፍጣ ነበረ። ነገር ግን አሁን ናታንን እንደ ውሸታምና እንደ አረመኔ እንደ አጭበርባሬ አድርጋ ስታየው የምትኖርለት ወይም ደግሞ የሚያጓጓት ነገር ጠፋ። በዚህ አጋጣሚ ራሷን አሰናብታ ማረፍ ጀመረች። ኤፍራታ በእርግጥ ጠንካራና ጀግና ሴት ናት። ከኤፍራታ ብዙ ነገር ተምረናል። ቤዛ ደግሞ አሁን ጮቤ እየረገጠች ትገኛለች። ድሮም ኢፍራታን መቼ ነው ማስወግደው እያለች እዳዋን ስታይ ነበረ። አሁን ግን ፈጣሪ ምኞቷን አሳክቶላት ኢፍራታ ራሷን አጠፋችላት። ኢፍራታ ራሷን ለማጥፋት ፍቃደኛ አልነበረችም። እንዳውም እኔኮ ፈጣሪ ነኝ ስለዚህ ራሴ ማጥፋት አልችልም እያለች ነበረ። ያፌት ራስሽን የሆነ ነገር ታደርጊያለሽ ብቻሽን አልተውሽም ሲላት ቆመ ብላ ስታስታውሰው ግን የምትጓጓለት ወይም የምትኖርለት ናታን ስለሌላሁን ውሸት አምነው አረመኔ ነው ብላ ስላሰበች ስለገመተችውም ናታንን ስለተጎዳች የከዳ መስሎ ስለታያት እራሷን ለማጥፋት ወሰነች የቤዛ እንግዲህ ድሮም የምትለው ኤፍራታ የሆነ ነገር ኤፍራታን ስገላት ናታን መሄጃ የለውም በአዘን ተጨራምቶ፣ እኔ እግር ላይ ይወድቃል። ያን ጊዜ የራሴ ማድረግ ይችላለሁ ያለምንም አጋሪ እያለች ነበረ። በሷ መንገድ የኢፍራታ ህይወት ሊያልፍ አልቻለም። ፈጣሪ ባለ ጊዜ ኢፍራታ ስታርፍ፣ አሁን በደስታ ድሉን እኔ ተጎናጸፍኩ አለች። እኛ የሰው ልጆች እኛም ላይ ሞት ያለ አይመስልንም። አንዳንድ ጊዜ ይበልጥ ከኛ በላይ ማንም የሌለ መስሎ ይታየናል። ግን ደግሞ የሁሉንም ስራ የሚያይ ፈጣሪ እንዳለ እንረሳለን። አሁን ቤዛ ናታንን የራሷ ለማድረግ ትፈልጋለች። ናታን ደግሞ በፍጹም ቤዛን ዘወር ብሎ ማየትም ሆነ ማስተዋልም አይፈልግም። ለራሱ በሀዘን እየተጨራመተ ይገኛል። ግን ደግሞ ያፌት ሀዘንተኛ ነው ብሎ አልተውም ያፌት ራሱም በኢፉዬ መጥፋት አዝኗል፣ በጣም ተሰቃይቷል። ግን ቢሆንም አሁንም በቀሉ ኢፍራታን ያሰጣኝ ናታን ነው በሚል ቀጥሎበታል። ናታንን መግደል ወይም ማስወገድ ሳይሆን በዚች ምድር ላይ ህይወቱን ሲኦል ማድረግ ነው ያፌት አማራጩ። አሁን አለምንም ተቀናቃኝ ያፌትን እንደፈለገ ማሽከርከር ይችላል። ኢፍራታ የለችም። እስከዛሬም የናታን ሲኦል የህይወት ሲኦሉ የረዘመው ወይም ሳያሰቃየው የቀረው በኢፍራታ ጥረት ነበር። አሁን ግን ማንም ተው የሚለው የለም፣ ማንንም አይሰማም ያፌት። እንግዲህ በኢፍራታ መሰዋት ሁላችንም ልናዝንና ልንረዳ እንችላለን። ግን ከሷ ምንድን ነው የተማርነው? ሴት ማለት የሚመጣባትን የህይወት ፈተና እንዴት ማለፍ እንዳለባት እንዲሁም ደግሞ የኢፍራታ ጎጆ እና ደካማ ጎን የምለው ሂዳ ሂዳ ብዙ ነገሮችን አስተናግዳ ስታበቃ በናታንና በናቷ እናትነቷን ደብቃት እዚህ ደረጃ መድረሷ ተስፋ አስቆረጣት። ሄደን ሄደን መጨረሻ ላይ መኖር እንዳ የሚያጓጉን ነገሮች እንዳኖርላቸው ሲያደርጉን ተስፋ መቁረጥ እና ራሳችንን ማጥፋት የሚለውን ነገር ትኩረት አድርገን ብንማርበት ጥሩ ነው ብዬ አስባለሁ። ብዙ ነገሮችን ተጋፍጠን ብዙ ነገሮችን አልፈን የሆነ ነገር ሲመጣ ተስፋ መቁረጥ አይገባም እና ከኤፍራታ የሴትነትን ጥበብ፣ ሴት ልጅ ራሷን እንዴት መጠበቅ እንዳለባት፣ ሴት ልጅ ለህይወቷ እጅ መስጠት እንደሌለባት ለምትወደው ሰው ደግሞ ራሷን ሰውታ መስጠት እንዳለባት፣ ጠንካራ እንድንሆንም ከኢፍራቷ ብዙ ነገሮችን ተምረናል ማለት ነው። ገኒ አሁን በጣም ታሳዝናለች። እውነት እናትነት ገኒ ለልጇ ስትል የማትፈልገው ቦታ ኑራ ቤዛ ስታስፈራራት ሉሌት ስታሰቃያት፣ እነሱን መረጃ እየያዘች እያስፈራራች እዚህ ደረጃ ደርሳለች። አሁን ግን እንደዛ የሆነችበት ልጇን ስታጣ መቋቋም አቅቷታል ማለት ነው። እንግዲህ ሁላችንም ብዙ ነገር ተምረናል። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። መልካም ቆይታ